ቤተሰብ እጅግ በጣም ደስ ይላል። ኪራና ጽናት ፍቅርን የኪራ አባት ተቀበላቸው። እንዲሁም እነ ምሩ እነ ናሆሜ በጣም በደስታ ዘለሉ። ሰላም ጤና ይስጥልኝ ውዴ የተከበራችሁ የአሬድ ዩቲብ ቻናል ቤተሰቦች እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ክብሩ ይስፋ ለመድሃኒ ያለም ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልልን። እንደ ምድር አሸዋ፣ እንደ ሰማይ ከዋክብት ሰላማችሁ ይብዛ ውድ ቤተሰቦቻችን። ባለፈው ክፍል ሰላሳ ሶስት እንደተመለከታችሁት ኪራ በጽናት ላይ እጅግ ተናዶባት እና በጣም ተበሳይቶባት እንደነበረ ተመልክተናል። እንዲሁም ናሆሜ ስለ እሱ ሲቆረቆርና ሲጸጸት ስለነበረ እሱም የገዛ ሚስቱን እየተቆጣ እንደነበረ እና ጥፋተኛቱ ደግሞ ጽናትዬ እንደሆነች ሲያመለክት ነበረ። ውድ ቤተሰቦቻችን ታሪክ ይቀየራል፣ በሰከንዳትም ሆነ በደቂቃ የሚባለው እውነት ነው ማለት ነው። እንግዲህ ባለፈው ሳምንት በዚህ መልኩ ነበረ፣ ኪራ በጣም ተናዶ ከጽናትዬ ጋራ ባለመግባባት ድራማው ከዚህ ላይ አቋርጠውት ነበረ። አሁን ደግሞ ክፍል ስልሳ አራት ላይ ጽናትና ኪራ በፍቅር ዓለም ላይ ሳሎን ላይ እየዋኙ በነበረበት ሰዓት፣ እንዲሁም የፍቅር ትንፋሻቸውን ሊቀባበሉ አንድ ባንድ ሳቀል ጨዋታ እየተቃለዱ በነበረበት ሰዓት ወደ አሁኑ ግን ያላሰቡት ነገር ሊገጥማቸው እንደነበረ እነሱ አላስተዋሉም። እነሱ ግን ምንድን ያሰቡት የዕለቱን ፍቅራቸውን ማጣጣም እንጂ የወደፊቱ ምን ይመጣል ማን ይመጣል። በር ተዘግቷል፣ ተቆልፏል ከወደ ውስጥ ቁልፋለ የለም ብለው ቼክ አላደረጉም። ነገሩ እንዲህ ነው። የነ ጽናት ቤት አልተዘጋም በሩ። ኪራ በሩን የዘጋው ቁልፍ ነው እንጂ ያደረገው ቁልፉን በሩ ላይ አላስቀምጠውም ነበር። እንግዲህ ጽናትና ኪራ ቀልድ በቀልድ እየተቃለዱ ሳሎን ላይ ነበሩ። ኪራ እግሮች ላይ እግራ እግሮች ላይ ቀደም ብላ ኪራን አይን አይኑን እያየች ስለ ፍቅር እየተገላለጹ እኔ ግን አንተን ላጣህ አልፈልግም፣ እያለ እኔም ላጣሽ አልፈልግም እየተባባሉ በፍቅር አለም ውስጥ ሆነው እየዋኙ በነበረበት ሰዓት ያልታሰበ ነገር ሊገጥማቸው ችሏል። ምክንያቱም እንዲህ ነው ይህ ነገር ሊሆን የቻለው እንግዲህ የፍቅር ሀያልነትን ሁላችንም እንድናቀው ይገባል። ክርስቶስ ስለኛ ሲላለን እንደ ራሱን አሳልፎ ይሰጠው። ስለዚህ ፍቅር ከምንም በላይ ነው። ጽናት እና ኬራ እንደምታዩት የፍቅር ትንፋሽ ሊቀባበሉ ሲሉ እንደ አፋፍ ላይ ሲደርሱ እንዴት ዋላችሁ የሚል ድምጽ ሰሙ። የኪራ አባት ነበረ። ቀና ሲሉ እንዴት ብለው ከመቀመጫቸው እንደተነሱ ራሱ አያውቁትም። ጽናት ተንተባተበች፣ አፏ ተያያዘ። አባቴ እንዴት መጣህ? እንዴት መጣህ አለው። ቤት አይደል እንዴ አለው። እሱም ሲለው አይ እሱማ ልክ ነህ፣ ግን እንዴት መጣህ ብዬ ነው ሲለው እሺ በቃ ወደ ውስጥ ልግባ። ምን ትፈራለሽ? ምን ያረበተብትሻል አላት። ሲሆነ ጽናትዬን እንግዲህ ይህንን ካለች በኋላ በቃ ወደ ውስጥ ልግባ፣ ምግብ ለቅርብ ጋሼ አለች። አይ ተይው። ከዛ ቀጥታ ወደ ዕቃ ቤት ሂዳ ያቺ የተለመደች የዕቃ ቤት እንጉርጉሮዋን ወይም የቃቤት ሀሳቧን የቃቤት በቃ ትውናዋን ለመጀመር ነበረ ከነሱ ርቃ። አይድሌ ተዋረድኩ አድሌ ተዋረድኩ እያለች እያሰበችና እየተጨነቀች ነበረ። እሱም እንዴት መጣህ የሚለውን ጥያቄ አሁንም አጥብቆ መጠየቅ ላይ ነው። እንዴ ቤት ያደል ለካ ቁልፍ አለህ ብሎ አንደበቱ ተያያዘ። ኪራ የሚገባበት ማቅ ጓዳ በጣም ጠፋው። በጣም ተጨነቀ። በጣም ተጨናነቀ። እንዴ ምንሆና ነው ቁጭ በል ብሎ ቁጭ አለው። አባዬ ቆይ ጽናት ምግብ አምጪ ልበላት። አይ እኔ አልበላም በቃ ለኔ አምጪልኝ ልበላት ብሎ አመካኝቶ እንግዲህ ጽናትን ለማዛግ ወደ ወደ ዕቃ ቤት ይሄዳል። ወደ ዕቃ ቤት ይሄድና ጽናትን በፍቅር አይነት እየተመለከተ እሷን ምንድ ነው ፈራሻ? ደነገጥሻ? እንዲህ ያላሰብኩት ገጠመኛ። እሱማ ያላሰብሽው ነው የገጠመሽ። አሁን ሄዳ አባት ጋ እኔ ምግብን እናመጣልሃለሁ ቆይ አለችው። አይ አይደለም፣ አልቆየሽም ግን አይዞሽ፣ ምንም አትበይ። እና አሁንም እንዲመጣብን ነው። አይ ፍቅራችን እኮ ተቀብሏል። አግባት፣ ቀለበት ሰርላት ነው ያለኝ አለ እያሾፈባት። እሷም እንግዲህ የነ ሴላትም ምንም ባይዋጣትም እሺ እያለች እየተቅለሰለሰች አሁን ወር አልፈልግም አለች። በጣም ተጨንቃና ተጠባ ስለነበረ እንግዲህ የፍቅር አጋር ላይ ስትሆኑ ሁሉ ነገር መርሳት የምትችሉበት ነገር አንድ ነገር አለ። ምክንያቱም ልታስቡት የምትችሉት ከጓደኛችሁ ጋራ አብራችሁ ናችሁ፣ እጅ ለእጅ ተያይዛችሁ ያንን ፈተና እንደምታልፉት ነው የምታስቡት። መጀመሪያ ግን እግዚአብሔርን ማስቀደም ከምንም በላይ ታላቅነት ነው። ሁሉም ቤተሰብ ሁሉም ቤተሰብ ሊያውቀው የሚገባው ከፍቅርም ሆነ ከምንም በስተጀርባ ወይም መጀመሪያ ቅድሚያ እግዚአብሔርን ነው። ጽናት ደግሞ ሁልጊዜ ለእግዚአብሔር አምላክ ምስጋናዋን ታቀርባለች፣ በጣም ጀግና ስለሆነች ማለት ነው። እና እሷም በቃ ዝም ብላሁን እቅፍ አድርገኝ፣ እኔ ሌላ ነገር አልፈልግም፣ ፈርቻለሁ፣ እባክህ አለችው። እሱም እቅፍ አድርጓት እያባበላት በነበረበት ሰዓት ነበረ ጌራ ወደ አባቱ ሄደ። ጽናት ደግሞ ወደ ምሩ ነበረ ልትደውል የፈለገችው ወደ ምሩ ስትደውል ስልክ አታነሳም እንዲሁም ጓደኛ ዋጋም ስትደውል እሷም ስልክ አታነሳም ይ ያለች በኋላ ላይ መጨረሻ ላይ እንደምንም ብላ ምሩ ስልክ ታነሳላታለች ምሩዬ ተዋረድኩልሽ ጉድ ሆንኩልሽ የሆንኩትን አንቺ ምን ታውቂያለሽ በጣም ነው ጉድ ሆንኩልሽ ዛሬ ምንድን ነው ምን ሆንሽ ምን ተፈጥሮ ነው ስትላት አይ ተኝማ ያላሰብኩት ነገር ያላሰብኩት ዱብዳኔ ገጠመኝ አለች የዚህን ጊዜ ምሩዬ እጅግ በጣም ደንግጣ ጥያቄዋን ቀጠለች ምን ምን አለቻት የኪራ አባት እኮ መጡ ታዲያ ይምጧ ምን ችግር አለው አለቻት አሀይ እሱ እኮ አይደለም አደለም የፍቅር ትንፋሽ ልንቀባበል ስንል ነው ያዩን አይተውን ይሁን ሳይሁን ይሁን አላቅም ብቻ ደርሰውብናል አለች እና ምን ችግር አለው? እውነቱን ተናግራችሁ አብራችሁ ፍቅራችሁን ማስቀጠል ነው። በዚህ ምክንያት እንደዚህ ወደዛ ወደዚህ እየተቅለሰለሽ ፍቅርሽን እንዳታጭ ጥንቃቄ ማድረግ አለብሽ አለቻት። እውነት ነው ፍቅር የሚደበቅ ነገር አይደለም፣ ግልጽ ነገር መሆን አለበት። ለቤተሰብም ሆነ ለማንም ሆነ፣ መጀመሪያ ግን ፍቅርን ለቤተሰብም ለጓደኛም ከመናገር በፊት መጀመሪያ እኔ እና እሱ ምን ያህል ተግባብተናል፣ ምን ያህልስ ተዋውቀናል የሚለውን ነገር ግን ቼክ ልታረጉት ይገባል። በጣም የሚገርማችሁ ነገር ግን በዚህ ድራማ ላይ የተመለከትኩት ምንድነው ፍቅር ምን ያህል ዋጋ እንደሚያስከፍል አንድ ነገር ልብ ብያለሁ። የጽናት ትዕግስት፣ የኪራ ቶሎ መናደድ፣ ኪራ ጽናትን እጅግ የማፍቀሩ ምስጢር ሁሉ ነገር ግልጽ፣ በግልጽ አንድ ባንድ በትዕግስት ይኸው እግዚአብሔር አምላክ ፈቅዶላቸው ፈጣሪ እስካለላቸው ድረስ እንዲኖሩ ምንም አይነት ድራማ ቢሆን በእውነተኛ ህይወት የተመሰረተ ድራማ ስለሆነ አስተማሪ፣ አዝናኝ፣ ቁም ነገር አዘል የሆነ ድራማ ነው። ይህንን ከተባባሉ ነበረ ወደውኑ አባትየው ምንድነው ያየሁት? ምንድነው የተመለከትኩት? እያለ እየተንቆራጠጠ አይሆንም፣ አይሆንም ልጄ ያልሆነ ቦታ ወድቆ ማግኘት አልፈልግም እያሉ አባቱ በሀሳብ እየተብሰለሰሉ ከሳሎኑ ወደ በሩ ከበሩ ወደ ሳሎኑ እየተራመዱ ሀሳባቸውን ማምሰልሰል ጀመሩ። ማምሰልሰል በጀመሩ ሰዓት ነበረ። ይህንን ጊዜ ነበረ አባቱ ብዙ ነገሮች ባይምሮ መመላለስ የጀመሩት። እስኪ ከዚህች ልጅ ጋር እንኳን ፍቅር ጀምሮ ቢሆን ጽናት እኮ እጅግ በጣም አስተዋይ፣ ደግ፣ የዋህ ሰው አክባሪ ናት። ሰው አክባሪ ናት እያሉ አባቱ እያሰቡ ነበረ። ይህንን ካሰቡም በኋላ ነበረ ይህንን እያሰቡ በነበረበት ሰዓት አባቱ ይህንን እያሰቡ በነበረበት ሰዓት አባቱ እንግዲህ እንደምታውቁት ብዙ ነገር ማመሳሰል ማምሰልሰል ጀመሩ። በቃ ፍቅራቸው ከሆነ ለምን አልነገረኝም? ምን እንደተፈጠረ? ለነገሩ ይቺ ልጅ ቢያገባት ትሆነዋለች። ምክንያቱም ምስጢር ደባቂ ናት፣ በጣም ደግ ናት፣ በጣም ቀና ልጅ ናት እያሉ የኪራ አባት ሀሳባቸውን ቀጠሉ። ይህንንም በሆነበት ሰዓት ነበረ የኪራ አባትም ወደ ውጭ ወጥተው እንግዲህ ጽናት ከኪራ ጋር ማደር እንደማትፈልግ ምክንያቱም አባቷ አባቱ ያዩኛል ብላ ስለሰጋች እሷ ልታረግ ያሰበችው አንድ ነገር ነበረ። እሷም ከላሷ ገብታ ምንጣፏን ማነጣጠፍ፣ ከዛ ደግሞ ብቻዋን መተኛት ነበረ የፈለገችው። ይህ እንዲሆን ግን ኪራ አይፈቅድም። ወደ አሁኑ ክላሷ ሲገባ እያነጣጠፈች ነበረ። እንዴ! አሁን እዚህ ለምን መጣህ ጋሼ? ቢያዩስ? ውጣልኝ አለችው። አይ አይሆንም ብቼ ልታሳድርኝ እኔ ከአንቺ ተለይቼ መኖር አልችልም አላት። አውቃለሁ ግን ቢሆንም አባት ያዩናል፣ ይደርሱብናል፣ እባክ ውጣልኝ ብትለው፣ ጊራ ግን ድርቅ ብሎ ከእኔ ተለይተሽ የትም ልታድሪ አይገባሽም እኔም እንቅልፍ አይወሽደኝም አላት። እሷም እንግዲህ እያወሩ አንድ ባንድ አሁን ቆይ እሺ፣ አንድ ጥያቄ ልጠይቅህ። አሁን አባትህ ወይም ቤተሰቦችህ እትዬ የፍቅር ጥያቄያችንን ባይቀበሉንስ ምንታደርግ ነው እሱ ለእኔም ማሰብ እጅግ ይከብደኛል እያሉ እየተነጋገሩ ነበረ። ይህን እየተነጋገሩ በነበረበት ሰዓት አባትየው ከውጭ መቶ አባትየው ከውጭ መጡ። ከውጭ መጥተው ሳሎን ሲገቡ ናሆ የለም። ወደ ምኝታ ቤት ሲገቡ ኪራ የለም። ሁሉም ነገር ተመልክተው፣ እሺ ልጁ የት ሄደ ሊባል ነው። እሺ ጋቤት ከሌለ፣ ምኝታ ቤት ከሌለ፣ ሳሎን ከሌለ፣ እሺ ልጁ የት ነው ያለው ብለው ማሰብ ጀመሩ። ይህንን እያሰቡ በነበረበት ሰዓት ነበረ ወደ አሁኑ እንግዲህ ኪራ ከጽናትዬ ጋራ የሚያወራውን ያህል አውርቶ ወደ ሳሎን ለመምጣት ፈልጎ ሳሎን ሲመጣ ግን አባትየው ቁጭ ብለው ነበረ። እንግዲህ ያላሰበውን ሀሳብ ቶሎ ብሎ ከአይምሮ ለማፍለቅ ቢሞክርም ግን እሱ ለጊዜው የገባው ምኝታ ቤቴ ነኝ ማለትም ነበር የመረጠው። ይህራ አባትም የት ነበርክ አሉት። ምኝታ ቤቴ ምኝታ ቤቴ ብሎ ብሎ አንደበቶቹ ተያያዙ። አባቱ የሚዋሽ ሰው ምን ይላል የሚል ግጥም ገጠሙና ገጠሙለት። እንዲ አባቴ ምን ለማለት ፈልገህ ነው አለው። አይ መጥቼ ነበረ አጣውክ አላገኘሁህም አሉት። እንዴ ነበርኩ እኮ ብሎ አንደበቱ ተሳሰረ ወዲያውኑ። እና አለው እና ምን ብሎ ተፋጠጡ። እኔ የምልህ የት እንደነበርክ ልትነግረኝ ትችላለህ? ብሎ በልተው ምናልባት አይኔ ይሆናል፣ በቃ አይኔ አርጅቷል ማለት ነው ብለው እሳቸውም፣ የሆነ ቅኔ ተናግረውት ሊሄዱ ፈልገው እንደ አባዬ አንተ እኮ በጣም ገና ልጅ ነው በጣም ወጣት እኮ ነው፣ ገና ብዙ ነገር ማድረግ ትችላለህ፣ ብዙ ነገርም ከአንተ የሚጠበቅ ነገር አለ ብሎ ኪራ አባቱን እያሞጋገሰ ለመሸፋፈንና ለመደባበስ ፈልጎ ነበረ። በቃ አይኔ ነው ብለው የኪራም አባት እሺ ብለው በሀሳቡ ተስማሙለት። በሀሳቡ ከተስማሙ በኋላ ምን ሁኜ ነው? ቆይ ምን ነክቶኝ ነው? በቃልተኛ ነው ደናደር ብለውት አባቱ ወደ ምኝታ ቤት ሄዱ። የዚህን ጊዜ ኬራ ወይኔ ጉዴ ምን ሁኜ ነው እንደዚህ አይነት ስህተት የሰራሁት ለምንድን ነው? እያለ እያሰበ እየተምሰለሰለ ወደ ውኑ አባቱ ወደ ምኝታ ቤት ይገባሉ። እሳቸው ወደ ምኝታ ቤት ሲገቡ ለምንድን ነው ውጭ ነበርኩ ያላልኩት ብሎ በሀሳብ ተጨነቀ። አሁንም ድጋሚ ወደ ክላሱ ክላሱ ሲገባ ከጽናት ጋር እያወሩ ነበረ። ጽናት ጋር አንዳንድ ነገር በጣም እያወሩና እየተነጋገሩ በነበረበት ሰዓት ነበረ። የዚህን ጊዜ ነበረ ሁሉ ነገር ግልጽ በግልጽ ግልጽ በግልጽ እያወሩ ነበረ። ከዛ ጽናትዬና ጽናትዬ እና ምሩ ውጭ ላይ ካፌ ላይ ካፌ ላይ ጽናትዬ ጁስ ይዛ ምሩ ደግሞ ደረቅ ሻይ ይዛ እየጠጡ ነበረ። እየጠጡ አንድ በሀሳብ እየተስማሙ እየተነጋገሩ፣ ስሚኝማ ምሩጌ፣ አሁን ጋሽ እኛም ፍቅር ባይቀበሉ እኔና ሆሜን ላጣም ቢሆን አልፈልግም ወይም አልፈቅድም ማለቻት። አዎ ፍቅርሽን ማጣትም ሆነ መተው የለብሽም። ምክንያቱም ፍቅርሽን ማዳን የምትችው አንቺ ራስሽ ነሽ አለቻት እሺ ፍቅሬን እንዴት አድርጌ ላድነው እችላለሁ ንገሪኝ እስኪ አለቻት እንግዲህ ምሩም ብልጥና ይዋ እና አስተዋይ ሴት ስለነበረች ፍቅርሽን ማዳን የምትችየው እንዴት እንደሆነ ታቂያለሽ ፍቅርሽን ለማዳን አንቺ ማድረግ ያለብሽ እውነቱን ለጋሸ መናገር ነው እውነቱንማ መናገር አይሆንም አልችልም ደሞኮ ሚስጥር ብለው የነገሩኝ ነገር አለ ስለዚህ ሚስጥሩን እንዴት አድርጌ ነው ልናገር የምችለው አሉ ይህንን ከተባባሉ በኋላ እንግዲህ የያዟቸውን በጠረጴዛ ላይ የሚመገቧቸውን ጁሶች ጠጣተው ወደ መለያየት ደረጃ ደርሰዋል። ወደ አሁኖች ቸው ተባብለው ተሳስኖ ተለያዩ ጽናትና ምሩ። ይህም ከሆነ በኋላ ነበረ እንግዲህ የኪራ አባት እጅግ በሀሳብ እየተመሰለሰሉና ሀሳባቸውን እያወጡ እያወረዱ ስለ ጽናት ማንነት ወይም ደግነት የዋህነት እያወሩ ነበረ ይህንንም ባደረጉ ሰዓት ነበረ እንግዲህ እንደተመለከታችሁት የኪራ አባት ጽናት ሊያወራት ፈልጎ ሳሎን ተቀመጡ። ሳሎን ከተቀመጡ በኋላ ጽናት ከምሩ ጋራ ከውጭ ገብታ ወደ እቃ ቤት ነበር የሄደችው። ከእቃ ቤት ግን እየጠበቋት ነበረ። ምክንያቱም ወደ ሳሎን ትመጣለች ወይስ አትመጣም የሚለውን እንግዲህ ጽናትም የሆነ ነገር ታስተካከል የሚሆን ብቻ የሆነ ነገር ፈልጋ ወደ ሳሎን ስትመጣ የኪራ አባት ፊት ለፊት ቁጭ ብለዋል። በግብራ ሞገስ የተቀመጡትን አባቱን አይታ እጅግ በመደናገጥ ጋሽዬ፣ ብላ ሰላም ማለት ጀመረች። ወይ፣ ቁጭ በይ፣ ፈልግሻለሁ አሏት። የዚህን ጊዜ የነበረ ጽናት መላ አካላቷ መንቀጥቀጥ የጀመረው እጅግ በፍርሃት ተዋጠች። አሁን አሁን ምን ሊሉኝ ይሆን? ምን ይሉኝ ይሆን ጋሼ? ምን ሊፈጠር ይሆን እያለች ማሰብና መምሰልሰል ትጀምራለች። ይህንንም ከሆነ በኋላ ቁጭ በይ፣ ላናግርሽ እፈልጋለሁ። ለመሆኑ ግን ልጄን ተወደው ይሆን እያሉ የቂራ አባት በሀሳብና በጭንቀት ተውጠዋል። ቁጭ በይ ሲሏት እሷም እሽ በጄ ብላ ተቀመጠች። ስሚማ ልጄ፣ እኔ የሆነ ነገር ያየው ይመስለኛል። አንቺና ጽናት ምንድን ነው ያላችሁ ግንኙነት? አላት። ጋሽዬ አልዋሽህም፣ ጊራን እጅግ በጣም እወደዋለሁ፣ እንዋደዳለን ሲል በጣም ተናደው መናገር ጀመሩ። መናገር ሲጀምሩ አይ ጋሽዬ እና በፊት ለምን አልነገርሽኝም? ምናልባት ለእናንተ ቤት ወይም ለእናንተ ቤት ክብር ላልመጠን ይችላለው ብዬ ነው። እና ባልወደው የምወደውን ሰው እንዴት አሳልፌ ለሌላ ሰው እሰጣለሁ? ብላ ጋሽን አንጀት መብላት ጀመረች። ጋሼዬም በሀሳቧ ተስማምተው እሽ በቃ አይዞሽ፣ እና ግን መጀመሪያ መናገር ነበረብሽ አሏት። እሷም አይ ለእናንተ ክብር ካልመጠንኩ ብዬ ነው እንጂ እኔና ኪራ ገና አድሮ ነው የምንዋደደው አለች። ይህንንም ስትል ጋሽም አይ ይህን ያህል መቆየት የለበትም ነበረ እኔም ከአንቺ ጋራ ቢሆን እኮ አልጠላም መልካም ሴት ነሽ፣ ድግ ሴት ነሽ ብሎ ነገረዋት። ይህንንም ሲነግሯት እሷን በደስታ እየተፍለቀለቀች ወደ ቃቤቷ ሄደች። ወደ ቃቤቷ ሄዳ እንደተለመደው ለጓደኞቿ ነበረ መናገር የፈለገችው በነገራችን ላይ በፍቅር ላይ ጓደኛ ወይም ቤተሰብ እናት አባት ጣልቃ መግባት እንደሌለበት ማወቅ አለባችሁ ይሄ ድራማ ስለሆነ ኦኬ ችግር የለውም ግን በእውነተኛ ትዳር ላይ ትክክለኛ ትዳር የተመሰረተ ላይ ጓደኛም ሆነ ቤተሰብ አያስፈልግም መጀመሪያ ለእናንተ ይበጃችኋል ይሆናችኋል የሚሉትን ሰው ቢመርጡላችሁ ችግር የለውም ግን ትዳርን አሃዱ ብላችሁ ከጀመራችሁት በኋላ ሐሳባችሁን በህይወታችሁ ያለውን ውጣውረድ ሁሉ ለሰው መናገር በሁለታችሁ ያለውን ጥብቅ ግንኙነት ወደ መላላትነት ያደርሱታል። ስለዚህ ለፍቅራችሁ ትልቅ ዋጋ ልትከፍሉ ይገባል። ይህንን ካላት በኋላ ጽናትም እጅግ በጣም እየተደሰተች ወደ ቀበቷ ትገባለች። እንግዲህ ባልታሰበ ሁኔታ ጽናትና ኪራ እኪራ ምኝታ ቤት ነበሩ ኪራ መኝታ ቤት በነበረበት ሰዓት እስኪ አንድ ጥያቄ ልጠይቅህ። አሁን ጋሽዬና እትዬ የኔና ያንተን ፍቅር ባይቀበሉት ምንድነው? ምን ሆነው ምንድነው የሚወጠን? አለ። እሱን አሁን እኔ ማሰብ አልፈልግም፣ ብቻ አላቅም ምን እንደምሆን። እስኪ አንቺን ልጠይቅሽ ባይቀበሉስ? አለ። ምን ለማንኛውም እኔ የቤተሰቦችን ፍቃድ እንድታከብር ነው የምፈልገው። ከቤተሰቦች ትእዛዝ ውጭ እንድትሆን አልፈቅድም አለችው ይህንን ስትለው እሱ ትክክል ነሽ። እትዬም ለአንተ ብዙ ዋጋ ከፍለዋል። ቤተሰብ ለአንተ ሲሉ ብዙ የከፈሉት መስዋዕትነት አለ። ስለዚህ እሱን ልታሳጣቸው እንዳትፈልግ፣ እንድታሳጣቸውም እኔ አልፈቅድልህም አለችው። የዚህን ጊዜ ነበረ የኬራ አባት ሳይታሰቡ በር ላይ ቁመው አንድ ባንድ የተነጋገሩትን ቃላት መስማት ጀመሩ። በተለይ ከጽናት አንደበት የሚወጡ ቃላቶች የጋሽ ልብ እጅግ መሰጡት። በጣም ተደመሙ በንግግሯ ለቤተሰቦች ወይም ለእሳቸው ያላትን ክብር አንድ በአንድ ስትነግር፣ ለኪራ የኪራ አባት በር ላይ ቆመው እያዳመጡ ነበረ። እንግዲህ ነጽናትም ሆነም ቀረም አንዳንድ ነገሮችን ወደህና አምነህ ልትቀበል ይገባል እያለችው ነበረ። እሺ እየተባባሉ በነበረበት ሰዓት እንግዲህ ሳይታሰብ የኪራ አባት በሩን ብርግድ አርገውት ይገባሉ። የዛኔ ሁለቱም ከአልጋው ላይ ብድግ ብለው ፍርጥ ነበር ያሉት፣ ደነገጡ፣ ያላሰቡት ገጠማቸው። ጽናትም ልትወጣ እንደተለመደው አንገቷን እያቅለሰለሰች ልትወጣ ነበረ። ቁጭ በይ አሏት። ቁጭ አለች። ወደ አሁኑ እየፈራችም እየተባችም ቢሆን እሳቸውን ትዕዛዛቸውን ለማክበር ግዴታ ስለሆነባት ቁጭ አለች። ቁጭ ካለች በኋላ ምንድን ነው እናንተ ልጆች ግንኙነታችሁ? በቃ አንድ ባንድ ያላችሁትንም ሆነ ያወራችሁትን ወሬ ሰምቻለሁ። ስለዚህ እኔም አባታችሁ ይሆን በእጄ ብዬ ፈቅጄ የላችኋለሁ ሲል እሻለ እኮ ጽናት ብሎ ኪራ መዝለል ጀመረ። እርጦ አባቱን እቅፍ አደረገው ወዲያውኑ። አንቺስ አታቅፊኝም አሏት። እሷን ብድግ ብላ ከጋሼ ስር ሄዳው ትደፋለች። ወዳውኑ እቅፍቅፍ ተባብለው እያወሩ በነበረበት ሰዓት በጣም ደስተኛ ሆኑ። ይህንንም ካሉ በኋላ ነበረ በመጀመሪያ ደረጃ በመጀመሪያ ደረጃ አንድ የረሳውት ነገር ቢኖር ምንድን ነው ጋሼ የጽናትንና የኬራን ፍቅር ሊነገር ሲል ናሆሜ ናሆሜ ምሩ እንዲሁም ሁሉም ቤተሰቦቻቸው ተሰብስበው በነበረበት ሰዓት ነበረ። ምንድን ነው ፍቅር ይላል ያገሬ ልጅ። ፍቅር ማለት እንግዲህ ራስ በላይ ሌላን ሰው መውደድና ማፍቀር ነው። እንግዲህ ይህንን ነገር ከተባባሉ በኋላ ነበረ ጽናት ኪራ ፍቅራቸውን ከተቀበላቸው በኋላ ጽናት እንዲሁም የጽናት ጓደኛ ምሩ ሆኖ ሳሎን ላይ ፍቅራቸውን ስለተቀበሏቸው በጣም ደስ ብሏቸው እየሳቁ እየተደሰቱ ፈገግታቸውን እያሳዩ በጣም እየተፍለቀለቁ ነበረ። ወዳውኑ እንግዲህ ይህ ሁሉ ከሆነ በኋላ ናሆሚና ኪራ ውጭ ላይ ተገናኝተው ለማውራት ፈለጉ። በጣም ደስተኛ ሆነሃል ጀለሴ እየተባባሉ እየተነጋገሩ እንደዚህ ያሉት የቀጠሉ በነበረበት ሰዓት ድራማው ክፍል 64 እዚህ ላይ ያቆማል። ሰላምና ክብራን ክብራና አድማጮቻችን የተወደዳችሁ የተከበራችሁ የአሬድ ዩቱብ ቻናል ቤተሰቦች፣ ለአሬድ ዩቱብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይ ቪዲዮን ላይክ በማድረግ ሀሳብ አስተያየታችሁን በኮሜንት መስጫ ቦክስ ሳጥኑ ውስጥ አስቀምጡልን። ውድና የተከበራችሁ ቤተሰቦቻችን እንግዲህ እንኳን አደረሳችሁ ብለናል። እንግዲህ ትናንትና ስቅለት ነው፣ ዛሬ ደግሞ ክፍለት ነው። እንግዲህ እግዚአብሔር አምላክ ደግሞ ለብርሃነ ትንሳኤው ለነገ ደግሞ በሰላም በጤና ያድርሰን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። አንድ የዘለልኩት ነገር አለ ከድራማ ውስጥ። እሱ ምንድን ነው? ከድራማ ውስጥ የዘለልኩት መጀመሪያ ናሆሜ፣ ምሩ፣ ኪራ ሆነው ሳሎን ነበሩ ሁሉም በተሰበሰቡበት ጋሽዬ ኪራ ፍቅሩን ለጋሽዬ የሚወዳት ልጅ እንዳለች ለመናገር አስበው ተሰብስበው ነበረ። ተሰብስበው በነበረበት ሰዓት እንግዲህ ስለ ፍቅራቸው ሊያወሩና ሊነጋገሩ እንደነበረ ጋሽዬ እኔ በጣም የምወዳትና የማፈቅራት ልጅ አለች ብሎ ተናገረ። እና በጣም መልካም ነዋ፣ አሳየን ሲሉት ከዛ ናሆሜ ቅድም የሚል እና እችት እችት እኮ እችት ይህቷ ጽናት። የዛን ጊዜ ጋሼ እጅግ በጣም ተደናገጡ። በጣምም ፈርተውና በጣም አዝነውበት ነበረ በኪራ ላይ። ኪራም ይህንን ሲሰማ እጅግ ተሸማቆ ነበረ። ወዳውኑ ዝም አለ። እሷም አንገቷን ስብር አደረገች። የኪራ አባት ግን ያው ከጊዜ በኋላ ፍቅሯን እንደተቀበሏት በመጀመሪያ ነግራቸኋለሁ። የዘለልኩትን ላስታውሳችሁ ብዬ ነው ማለት ነው። ውድና የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች፣ ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ፣ ቪዲዮውን ደግሞ ሼር በማድረግ እንዲሁም ላይክ በማድረግ ሀሳብ አስተያየታችሁን ደግሞ በቦክስ ሳጥን መስጫ ውስጥ አስቀምጡልን። እንወዳችኋለን፣ እናከብራችኋለን። ሰላም፣ ጤና፣ ፍቅር ተመኘንላችሁ። ሀገራችን ኢትዮጵያን እግዚአብሔር አምላክ ሰላም ያደርግልን፣ ለሁላችንም ፍቅርን ያድለን። በነገራችን ላይ ፍቅር ማለት እጅግ ኃያልና በቃ ለሰው ልጅ ሲባል መስዋዕትነት የሚከፈልለት ጌታችን ኢየሱስ ክርስቶስ ለእኛ መዳን ሲል ራሱን አሳልፎ እንደሰጠልን እንደተመለከታችሁት፣ እናንተም ለምትወዱትና ለምታከብሩት ሰው እንዲሁም ፍቅር መቀበል ሳይሆን መስጠት ልመዱ። ከመቀበል ይልቅ መስጠት ትልቅ ዋጋ አለው። ለሁላችንም ሀገራችን ላይ ፍቅር ነው እና የጠፋው ሀገራችን ኢትዮጵያ ላይ ደግሞ ፍቅር ይስጠን፣ ፍቅርን ያምጣልን፣ መተሳሰብን፣ አንድነትን እግዚአብሔር አምላክ እሱ ያድለን። እንወዳችኋለን፣ እናከብራችኋለን። መልካም ነገር ወደ እናንተ ይቅረብ፣ ክቡ ነገር ከእናንተ ይራቅ፣ ሀገራችን ኢትዮጵያን ሰላም ያደርግልን። ውድና የተከበራችሁ የቻናል ቤተሰቦች፣ በጣም ነው የምወዳችሁ። የነበረን ቆይታ ይህንን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም፣ ጤና፣ ፍቅር ተመኘንላችሁ። ባይ ባይ።